ሰላም ዴ እና ይማን እሺ፣ ተፈንሽ። አሁን እኮ ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ተመልካቾቻችን እንደምን አላችሁልኝ? እኔ ደህና ነኝ አለሁላችሁ። ሁሉ ሰላም ሁሉ አማን ነው ወይ? ያው ከመጣሁን ምናምን ከፕሮግራም ውጭ መጥቼ አላውቅም እና ደግሞ ይህን ታሳቢ በማድረግ እስኪ ዛሬ በቪዲዮ በሌላ ስራ ብቅ ልበል በሚለው ብቅ ብያለሁ ማለት ነው። እና ያው ወደ እናንተ የመጣሁት ተንኮል እንድትተባበሩኝ እንድጠይቃችሁ ነው። እስኪ ተባበሩ። ዛሬ አንድ ተንኮል ስራ እንደው ይዋጣልኛል ወይስ አይዋጣልኝ የሚለውን ከእናንተ ጋር አብረን የምናየው ይሆናል። ተንኮል ምን መሰላችሁ? እንደው ቪዲዮ ከሰራን በጣም ቆይተናል፣ ጠፍተናል። እስኪ ዛሬ አንድ ቪዲዮ ብንሰራ ምናምን ብዬ ያው ካሜራውን ምናምን ያው አዘጋጆች ያስቀምጠውና ያ ቪዲዮ እንስራ አለዋለሁ። ልክ እየሰራን እያለ ማለት ነው ምንድን ነው አንተ ብቂ ይበቃል አይደለ ስብድ ነው ማደርገው ዛሬ አብ ይሸታል ሳ ፍጠረን እያመጣን ጥርስ መፋቅ አቁመሃል። እንደ ምን ይሻላል። እንደ ምን አይነት ሰው ነው ያገባሁት? ራሱ መጠበቅ የማይችል ቢ እሪቅ ቆቆላለሁ። በዛን ሰዓት የሚፈጠረውን ነገር አብረን የምናየው ይሆናል። ይሄ ቪዲዮ አይለቀቅም፣ እንዴት ሙቸገኛለሁ እንደሚል ምንም ጥርጥር የለውም። እኔ ደግሞ የለፋሁበት አይቀርም ብዬ ያው ችግር ችክል ያለው ማለት ነው። ያለውን ነገር አብረን እናየው ይሆናል። ያው ነው ልክ እንደመጣ ያው ቪዲዮ ስራ ምናምን እላለሁ ማለት ነው። ልክ እሱን እንስራ ተባብለን ያው ስራችን እንጀምራለን። እኔም ደግሞ ስራ እንጀምራለሁ በጎን ማለት ነው። ያው ላይክ፣ ሸር፣ ሰብስክራይብ በማድረግ አበረታቱን እንደ ሌላው ቢቀር እስኪ ሀምሳ ሺ አስገቡን ና ከሀምሳ ሺ በኋላ ያለውን ደግሞ እንደ አብረን እናየዋለን ማለት ነው። በቃ ተከታተሉ።

አለሽ አለሽ አይ ደምሽከ ዘከበኝ ካሜራ ምንድን ነው ካሜራ? ዛሬ ምን አስበሽ ነው? አይዲያም ሸራዋል ንገርሽኝ፣ ምናምን ምን ደሞ ደግሞ ቪዲዮ ከሰራን እንደቆየ። እሺ ከምሳ በኋላ ይሻል፣ ታዲያ ቪዲዮአችን ከምሳ በኋላ ቢሆን ይሻላል። ትንሽ ወደ ወደም ሰው እንገባለን። ምንድነውምትን ቤተሰቦቻችን ከፕሮግራሙ በፊትም ከፕሮግራሙ በኋላ ምንም አይነ ቪዲዮ አልሰራ እና እስኪ የሆነ ቪዲዮ እንስራ። በቃ ጨዋታም ሊሆን ይችላል። ያጓረይ ኖርማል በቃ ቀለል ያለ ማለት። በድንገት እኔ ጋር ሳትመካከሪኝ ነው። እንደምናካ ደግሞ ቪዲዮ ለመስራት መመካከር ማለት የሆነ መግቢያ ምናምን ፕራንክ ሲሆን እንደዚህ ዝም ብለሽ የምትሰሩ እንጂ ችግር ኮንተንት ሲሆን ተነጋግረን ተለኮ ሰላም ለማለት አሁን ሰላም ማለት ይችላል። ምን እንደምን ሰላም ቢ ሰላም አብረን ሰላም ብላችሁ ሰላም አለይኩም ሰላም። ሁሉ መልካም ታሪክ የለም አለን። አልሐምዱሊላህ ውድ ተመልካቾች ይህ ሰው እያይናፈረ እየሆነ ነው። ምን ትሉታላችሁ? እየተሽኮረመመ ነው። ምን ልብልሽ? ያው አሁን የሚቆን

እሷም በጣም ሳቅርቢና እናወራለን እኮ አሁን እናውራ። እኔ ያልተመቸኝም እያልኩ እኮ ነው። እንዴ ያፈጠረን ያልተመቸኝም፣ ምንድን ነው? አንተ ራሱን ጠበቅ አቁመሃል እንዴ? ምን አይነት ባል ነው ያገባሁት? እራሱን የማይጠብቅ ማይጠብቅ ምናምን። እስከዚህ ጥግ ደረጃ መድረስ ነበረብን? አረ በጣም ተከፈትሽ፣ በጣም ብዙ እያወራሽ ነው። ምን አይነት ነው ብዙ እያወራሽ ነው ማለት። እኔ እኮ እንትን ያለውን ነገር ነው ባሌ ስለሆን መስተካከል፣ ለምን እንደዚህ ይሆናል የሚለውን ነገር እየነገርኩ ነው። መቼም እንደሌሎች ሰዎች ይሄ ሰውዬ ብዬ በውስጥ ይሸባል ጥሩ አይደለም ማለት እሽን፣ አሁን ካሜራውን አቁሚ እና፣ ምን ካሜራው ኖርማል ነው፣ ምን ችግር አለንሽ አንቺ? በጣም እንዴ! አልፈልግም እኔ አልፈልግም። ለምን ተጠጋኸኝ? ድጋሚ ናይነ ስራ ነው የምትሰራው። ያመሀል እንዴ ደግሞ እኔ ግልጹ ስለነገርኩ ነው። ምን ማለት ነው? ታይ ማለት እኔ ማን ማንም ነው፣ እየተጠገኸን ማንም ማንም ነው። ሌሎችም ጋር ማንም የምትለው አሁን ማንም ብሎ ምን ያቀማል? ከማውቀው እኔ ነኝ አይደል? ሁል ጊዜ የምትገናኘው ነው ብሎ ይችላል። ሌሎች ማን ቢያዩ ይሄ እንደዚህ፣ ግን ግዴታዬ ያው ባለ ስለሆንኩ ነገር እየተናገርኩ ነው

ምንም አያስብም። አንቺ ግን የምርሽ ነው? አዎ፣ ዋው የምሬን ነው። መግዛት ከብደው፣ እንደዚህ እንደው መግዛት ከብደው እኔ ግን ሚስተኮ ነኝ። ግን ስለነገርኩ ነው እንደቆይ እንደዚህ የሚያደርጋት እንደዚህ ያደርጋት ስለነገርኩ ነው እንዴ። እንደዚህ አይነት ሆኖ ግን ግልጽ ሲነገር አምባ ማለት ነው። ግን ሲነገር እንደዚህ ነው ምጥቶ እና ዛ ላይ ደግሞ እንደ ባላገር እንደ ፋራዎቹ ብትር ምናምን እንደዚህ ታረጋለህ። አንድ አይጠበቅም እንደነዛ እንደ ሰገጤዎቹ እንደዚህ ቢሆንም፣ እንዴት ሆነ? ማስተካከል ያለብህን ነገር ማስተካከል እንጂ እንጥረስ ግጤ እንዳልተማሩ ሰዎች ማስበ የለብህም። ምክንያቱም አሁን መማታት እናመጣ ትመቻለሽ። ለምን ምታለፍ እንዴ? ይሄ ምን ምታ ነገር ነው እንዴ? እና ታዲያ አሁን ያፌ የማይሸተውን ይሸታልኛልሽ እንዴ? ይሸት እንኳን እንደዚህ ይባላል እንዴ? እኔ እኮ እኔ ጋር እኮ ነው። እኔ ስትሰመኝ እኮ ስለዚህ ይሄ ነገር ምን ማለት ነው? ይሄን ዙሮ ያዘው ይጠቅመዋል። አረ አንቺ ሊሂ እባክሽ። ሌላ ውስጥ እያስገባች ነው። ወደዛ ጠል። አረ ወይኔ በቃ አትፈልግም። ምን ምንድነ ስደ ምናምን ኮ እዚህ ጋ ያስፈልገውም። በዛ ላይ ደግሞ ግዥ ማመን ጨጭቀ ምንም ነገር ምንም አያስፈልገውም። ከልክ በላይ እየተናገርሽ እኮ ነው ማለት እንትኔ እኮ እንዲህ እኔ አንተ መንገድ ላይ ሰዎች ታክሲ ላይ ያለ ባጃጅ ላይ እንደዚህ አይነት ነገር ተፈጥኖ ሰዎች እንዳይሰድቡ እንዳይስቁበት ብዬ ባንተ ማለት ነው። አኔ በኔ ምን ታውቃለህ? ቢታወቅ ኑሮ እኮ ባጸዳኸው ነበር እንዴ! ስላልታወቀ እኮ ነው። ደግሞ የኔ ጥፋት ምኑ ላይ ነው? ማለት ስለነገርኩ እራስን ጠብቅ ስላልኩ ነው እንደዚህ የምታምን ጨጭቅኝ። ባሁን አፍሽን ተፈጭ አስነትቆያስበንእኮይህን ተቀበል፣ ይጠቅምሃል እኮ። ወይኔ ጉድ ምን እንደዚህ የሚያደርግ እንዴት ነው የማልስቀው? ይሄ ሰው ልጅ ጥፋቱን አምኖ በመመለሻው ሰዓት አንተ ወግጅ ምናምን ብለህ ሌላ ነገር እንደለ ነው። ኧረ ለም ለምን ትወጪያት በለም። እንደዚያ ከሆነ ከቤት ለምን ሻ ቁጭ በልና እንደ እሰይ ሰው ልጅ እራሱ እንድጠብቅ ሲነገረው እንደዚህ ነው እን እኔ ማርቀሃል ኧረ ምን አይነት ሰው ነው ደግሞ እኔ እንትን እንትን ነው እኔ እሺ በቃ አሳባን አጸዳለው ነው ማለት ወይስ ወደዛ ወደዚህ በጣም ትንጆች ምን እኔ እውነቱን ስለተናገርኩ ነው። እኔ እኮ የውጭ ሰው ሌላ ሰው በሆን እኮ ኖሮ ብይ እኮ ነበር። እኔ ሚስቱ ስለሆን ባሌ ስለሆን ይሄን ነገር የተናገርኩት አይደለም። እና ጥርሱን ንቃ ሲባል ምን አይነት ሰው ነው ያገባሁት? ደግሞ ራሱን የማይጠብቅ

ራሱ ይነቀዋል ይላል። እንዲ ራሱን ማብታቅ እንደዚህ ባልሆነ ነበረ። ግን ደግሞ የራሱ ነገር ለራሱ አይታወቅም ይባላል። ለዚህ ይሆናል ያለበቅፍ

በጣም ተናድ ተበሳጭተው ቀበቶ ዘበተ ሊገርፉ ማለት ነው። እና ያው እስከዚህ እኔም ተበሳጭቻለሁ፣ አሁን እንደዚህ ስላደረገ እና ያው እኔ ሁሌም እንደዚህ ነኝ ይወቀኝ። ከዚህ በኋላ ደግሞ ሌላም ሌላም ስራ እንደምሰራው ይመን ታያለች። አብረን ምን ይሆናል ስራዬን እሱም ያገኛታል። ምሰራውን ስራ በየቀኑ ሳላስ ለቅሰው ከቀረ ሆኖ ያደርገው። አሁንም ደግሞ ብታወት ፊቱ እንባው መውጣት ነበር የቀረው፣ በቃ ማልቀስ ማለት ነው፣ ማልቀስ ነበር የቀረው። እና እረ ባክ፣ እረ አይለቀቅም። ለምን ለምንድን ነው የማይለቀቀው? ባክ ድብን ብሎ ነው የሚለቀቀው። አንተ ባትለቀቀው ምን ይለቀዋል? ችግር የለውም። ቀልደኛው አንተ ነህ። እንደዚህ ለፍቼ ምናምንማ ሳይፖስት አይቀርም። አይጣሩ። አንተም ተናገርኩም ብትለችው ነገር የለም። ዝሮ ተሸንፋለ። ለምን ታሳክቶልኝ አይ ባል እንደዚህ ቆይ ዛሬ ባል ባል እያልክ ሌላ ስራ የምታመጣው ወገብሽል ማለት ነው። አዎ ባኩ ምን ነው ጥፋው? አባት የራሱ ዘን እና ባል ስለ ሆነ እና ግረፍ ያለ ማን? አረ ጥሩ አይደለም። ምን በዚህ አላ ምን ነው ባል እና እንደምታዩት ነው። ይሄት በዚህ ጠብ ማለት ነበረ ይቀሮ ማለት ነው እና እና ወደ ተመልካችሁ፣ ከእናንተ ጋር በመሆን ያው ታውቃላችሁ። ተሳክቶልኛል የምትላቸው ነገር ካለ በላቸው ያው በቀጣይ እንገናኛለን ማለት ነው። በቀጣይ እኮ በቀጣይ ምን በይት ነህ? እና ነው የምታጠፋው አንተ ማን ነህ? ምን ቤና እና ወደ ተመልካቾች ስራ የተሳፍቶልኛል ቀጣይ እሱ አንድ ሳይሰራኝ እኔ በድጋሚ ሌላ ፍራንክ ሰርቸው እንዳሚያለቅስ ምንም ጥርጥር የለኝም። ያው ከእናንተ ጋር በመተባበር ይሄ ስራ ተሳክቶልኛል። ያው እወዳቸዋለሁ፣ እሱም እንደዛ ይው ታኝቷል፣ ወደዛ በብስጭት ማለት ነው። እና እናንተ ደግሞ ከእናንተ የምጠብቀው ነገር በቃ ላይክ፣ ሸር፣ ሰብስክራይብ አድርጉን። እስኪ በእናታችሁ እንደ ታው እንደዚህ በእኛ ይጨክናል እንዴ? አበረታቱን፣ አበረታቱን ነው የምለው በቃ።